ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋናና ዜናዎች ይዘንላችሁ ቀርበናል። በላስታ ወረዳ ከታዳጊዋ ብልባላ ከተማ በቅርብ ርቀት ላይ በሚገኙ አካባቢዎች በተደረገ ውጊያ ፋኖ ድል መቀዳጀቱ ታውቋል። በካህዲያንና አድርባዮች ተመርቶ የመጣው የአገዛዙ ኃይልም በጎንደሬ በጋሻው ክፍለ ጦር ተደምስሷል። መብረቅ ክፍለ ጦርም ወግዲ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድልን አስመዝግቧል። የአገዛዙ ሰራዊት እየፈረሰ ወደ ፋኖ መቀላቀሉንም ቀጥሏል። በሉማሜ ከተማ ነዋሪዎችን በማስገደድ ሊደረግ የነበረው ስብሰባ 206ኛ ኮር 34ተኛው ክፍለ ጦር ባደረገው የሞርታር ጥቃት ሊበተን ችሏል። በሌላ በኩል እነ አረጋ ከበደ ተገኝቶበት ነበር የተባለው ስብሰባ ደግሞ ከተሰብሳቢው ማህበረሰብ ምንም አይነት አዎንታዊ ምላሽ ባለመገኘቱ ምክንያት ተበትኗል። የጣናው ገላውዲዮስ ክፍለ ጦር ፋኖዎች ከጉማራ ወደ ወረታ በተሽከርካሪ ሲንቀሳቀስ በነበረ የጠላት ኃይል ላይ ደፈጣ ጥቃትን በመፈጸም ሙሉ በሙሉ መደምሰሳቸውን አስታውቋል። እነኝህንና ሌሎችንም መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክ እና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። በላስታ ወረዳ ከታዳጊዋ ብልባላ ከተማ በቅርብ ርቀት ላይ በሚገኙ አካባቢዎች ላይ በተደረገ ውጊያ ፋኖ ድል መቀዳጀቱ ታውቋል። ከብልባላ ጊዮርጊስ በቅርብ ርቀት ላይ ልዩ ስማቸው ዳቢያ እና አሞራ ደብር ተብለው በሚጠሩት አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ ስምንት ያገዛዙ ወታደሮች ሲገደሉ 17 ወታደሮች ደግሞ ክፉኛ መቁሰላቸውን ለማረጋገጥ ተችሏል። በዘመቻ አባናደው ሙሉ በሙሉ ተደምስሰው በቅርቡ እንደ አዲስ የተዋቀሩት የ12ኛና የ65ኛ ክፍለ ጦሮች በዙ 23 ሞርታር በቢኤም እና በሌሎች ሜካናይዝድ መሳሪያዎች ታግዘው ከብልባላ በቅርብ ርቀት ልዩ ስማቸው ዳቢያና ሞራ ደብር ተብለው በሚጠሩት አካባቢዎች ላይ ማጥቃትን ከፍተው የነበረ ቢሆንም ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያን ግን መቋቋም አቅቷቸው ከባድ ኪሳራን ተከናንበው መሸሻቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ላስታ ጄኔራል አሳምነው ጽጌ ኮርስር የምትገኘው በአርበኛ አውራሪስ የምትመራው የማረጉ ተማረ ክፍለ ጦር ህዳር 1 ቀን 2018 ዓ ም ባደረገ ማጥቃት ስምንት ያገዛዙ ወታደሮች የተገደሉ ሲሆን ከ17 በላይ የሚሆኑ ደግሞ ክፉኛ ቆስለዋል። የጸረ አማራው ብልጽግና ኃይል ከህዳር 10 2018 ዓ.ም ጀምሮ በላስታና በአይና ወረዳዎች በአየር ኃይልና በመድፍ በብረት ለበስ ታንክና ብዙ 23 እንዲሁም በሌሎች ከባድ የጦር መሳሪያዎች ታግዞ ማጥቃትን ያደረገ ቢሆንም ነገር ግን ድል እንደ ሰማይ ርቆት ከባድ የሆነ የሰብአዊና ቁሳዊ ኪሳራን እየተከናነበ ቀጥሏል ተብሏል። ከፋኖ ጋር እጅ በእጅ ገጥሞ ማሸነፍ ያልቻለው ይኸው ጸረ አማራው ቡድን በየደረሰበት አካባቢ ንጹሐንን በመረሸን ታዳጊ ልጆችን እና ባለትዳር ሴቶችን አስገድዶ በመንፈር አብያተ ክርስቲያናትን ና መስጊዶችን በማርከስ ና ሀብት ንብረትን በማውደም የጥላቻ ጥጉን እያሳየን መሆኑን የሚኒሊክ እዝ ህዝብ ግንኙነት መምሪያም አመላክቷል በከሃዲያን ና አድርባዮች ተመርቶ የመጣው የአገዛዙ ኃይል በጎንደሬ በጋሻው ክፍለ ጦር ተደመሰሰ ተብሏል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል በሆነው በግዙፉ የጎንደር የበጋሻው ክፍለ ጦር ላይ ያነጣጠረ ጥቃትን ለመሰንዘር አዳሩን ሲጓዝ አድሮ ህዳር 22/2018 ዓ.ም ቀጠናው ላይ ተመቷል። ሰሞኑን በፋኖ ስም የአማራ ህዝብን ሲዘርፍና ሲያዘርፍ ቆይቶ ግርድና የገባው በአብነት አለምነህና ግብረ አበሮቹ መሪነት በአራት አቅጣጫ ማለትም ከጎንደር ከጠዳ፣ ከማክሰኝትና ከደጎማ ከተሞች በመሰብሰብ ወደ ጎንደር የበጋሻው ቀጠና የገባው የአገዛዙ ቅልብ ሰራዊት ዳዋ ዳሞት፣ ምንዝሮና ቦርቧክስ ላይ ተመቶና ተዋርዶ ሊመለስ በቅቷል። ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት ድረስ በተደረገው በዚህ አውደ ውጊያ ፋሲለደስ ቃኘውና የጎንደር ብርጌድ አባላት የተሳተፉበት ሲሆን በኦፕሬሽኑ ከ12 በላይ ጠላት ላይመለስ ሲሸኝ ከ17 በላይ የሚሆኑት ደግሞ ክፉኛ ቆስሏልም ተብሏል። ለካህዲዎችና ለዘራፊዎች የሚንበረከቅ ቁመና የለንም ያሉት የጎንደር የበጋሻው ፋኖዎች ከፍተኛ ተጋድሎ እያደረጉ ጠላትን ከበባ ውስጥ አስገብተው ባለበት እንዲቆም አስገድደውታልም ተብሎላቸዋል። መብረክ ክፍለ ጦር ወግዲ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድልን አስመዝግቧል። ንጉሥ ሚካኤል ኮር መብረቅ ክፍለ ጦር ወግዲ ወረዳ ልዩ ቦታው ወደ ጎረንጅ አቅጣጫ ማጥቃት ካደረገው ከፋሽስቱ የብልጽግና አገዛዝ ሰራዊት መቶ አምስተኛ ክፍለ ጦር እንዲሁም አድማ ብተናና ሚሊሻ አባላት በአገዛዙ አጠራር ጥምር ጦር ጋር ህዳር 21 ቀን 2018 ዓ.ም ምት ከጠዋቱ አንድ ሰዓት ተኩል ጀምሮ እስከ ምሽት አንድ ሰዓት ድረስ ብርቱ ትንቅንቅና ተጋድሎ በማድረግ ድልን በመጨረሻ አስመዝግበዋል። ሙሉ ቀን በዋለው ያ መብረቆቹ የፋሽስቱን አገዛዝ መመኪያ የሆነውን ቅልቡን ኮማንዶ ማጥቃቱን በመመከትና መልሶ ማጥቃትንም በማድረግ በርካታ ቁጥር ያለው ሰራዊትን ሙትና ቁስለኛን በማድረግ ቀጠናቸውን በማስከበር ድላቸውን አጽንተዋል። የአገዛዙ ሰራዊት እየፈረሰ ወደ ፋኖ መቀላቀሉን ቀጥሏል። ከስድስተኛ እዝ 14ኛ ክፍለ ጦር 602ኛ ኮር አንደኛና ሶስተኛ ሬጅመንት አባል የነበሩ ፍቅሩ ድረስ ካቻ፣ ፈረደ አበራ፣ ጫልኪሳ እና ሞላልኝ መልካም የተባሉ ወታደሮች ህዳር 22 ቀን 2018 ዓ ም እነማይ ወረዳ ወይራ ቀበሌና እናርጅናው ጋር ፈለገ ብርሃን ከተማ ከነሙሉ ትጥቃቸው በመውጣት ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን ለማረጋገጥ ተችሏል ተደርጓል። የአገዛዙ ሰራዊት ማዕከላዊ እዝ ከሆነው መቶ አራተኛ ኮር አባላትም አገዛዙን በመር ክዳት ፋኖን ተቀላቅለዋል። የአገዛዙ ሰራዊት ማዕከላዊ እዝ 14ኛ ኮር 16ኛ ክፍለ ጦር ሁለተኛ ሬጅመንት አባላት የሆኑት አገዛዙን በመክዳት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ እዝን የግዙፉ ላስታ ጄኔራል አሳምነው ጽጌ ኮርን የጥራሪ ክፍለ ጦር የአምስተኛ ሻለቃ ቃኝን ተቀላቅለዋል። አራቱ የአገዛዙ ሰራዊት አባላት ህዳር 22 ቀን 2018 ዓ.ም ከነ ሙሉ ትጥቃቸው ወደ ፋኖ የተቀላቀሉ ሲሆን በአገዛዙ ከፍተኛ የሆነ ብሔርተኝነት እያጋጠመ መሆኑን ተናግረዋል። በተለይም በሰራዊት ውስጥ የአማራ ተወላጆች ላይ ከፍተኛ የሆነ ሰቆቃና እንግልት እየደረሰ ይገኛልም ብለዋል። አክለውም በአገዛዙ ውስጥ ያለው አባል ተስፋ የቆረጠና ውጊያን የጠላ ስለሆነ መንግሥት ከፍተኛ ስጋት ውስጥ ተዘፍቆ ይገኛል ሲሉ ማስተያየታቸውን ሰጥተዋል። የፋኖ ትግልም በተለይ አንድነት ላይ መስራት ከተቻለ በቅርቡ አገዛዙን መጣል እንደሚችል ጠቁመዋል። በመሆኑም ሁሉም አማራና ኢትዮጵያዊ በእነሱ እሳቤ ልክ ተረቶ ከአገዛዙ በመውጣትና ፋኖን በመቀላቀል አማራውን አልፎም ኢትዮጵያን ማዳን አለበት የሚል ሀሳብንም አጋርተዋል። አንድ የአገዛዙ ወታደርም አንድ ስናይፐር ከነሙሉ ተተኳሹና አንድ መገናኛ ሬዲዮውን እንደያዘ ፋኖን ተቀላቅሏል። የሰራዊት አባል ሆኖ ሲያገለግል የነበረው አስር አለቃ ደጉ ከ48ኛ ክፍለ ጦር አንደኛ ሻለቃ የአገዛዙን ግፍና መከራም በመጸየፍ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆነውን የተከዜ ክፍለ ጦርን ህዳር 22 ቀን 2018 ዓ ም

በሉማሜ ከተማ ነዋሪዎችን በማስገደል ሊደረግ የነበረው ስብሰባ 206ኛ ኮር 34ተኛ ክፍለ ጦር ባደረገው የሞርታር ጥቃት ተበትኗል። የአረመኔው ስርዓት ካድሬዎችን ጨምሮ አረጋ ከበደ በተገኘበት የሉማሜ ከተማ ነዋሪዎችን በማስገደል ሊያደርጉት የነበረው ስብሰባ ላይ በተደረገ የሞርታር ጥቃት የአረመኔው ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ ከተማ ፈርጥተዋል ተብሏል። በሉማሜና አካባቢው ህዝብ ላይ ሐሰት ትርክትን በመንዛት ትግሉን ለማጠልሸት አቀደው የሚንቀሳቀሱት የአረመኔው አገልጋይ ካድሬዎችን ኢላማ ያደረገው የ206ኛ ኮር 34ኛ ክፍለ ጦር የሞርታር ጥቃት ከተፈጸመ በደቂቃዎች ውስጥ ስብሰባውን አቋርጠው የፈረጠጡ ሲሆን ስብሰባው ያለምንም ሀሳብ ልውውጥና ዲስኩር ተበትኗል፣ ተብሏል። አረጋ ከበደ አብዱ ሁሴንና፣ ሌሎች ካድሬዎች እና የ602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባ አዳራሹ በትርምስ የተዋጠ ሲሆን የጠላትን እቅድ በተገቢ ሁኔታ ማምከኑን የ206ኛ ኮር አስታውቋል። በሌላ በኩል በዚሁ እናረጋ ከበደ ተገኝተውበት ነበር በተባለው ስብሰባ ላይ ከተሰብሳቢው ማህበረሰብ ምንም አይነት አዎንታዊ ምላሽ ሳይሰጥ በመቅረቱ ስብሰባው መበተኑም እየተነገረ ነው። ህዝባዊ ቅቡልነትን ያጣው የአብይ አሽከሩ የብልጽግናው ስብስብ ከዚህ ቀደም እንዳደረገው ተላላኪ ሚሊሻዎቹን ጋቢ አልብሶ ከህዝቡ ጋር በመቀላቀልና ያሰለጠኗቸውን ሀሳብ እንዲናገሩም በማድረግ ህዝቡ እንዲህ አለ ለማለት ሊሞክር አስበው እንደነበርም ተጠቁሟል። በመድረኩ የፋኖን የትግል እንቅስቃሴ አስመልክቶ አሉታዊ ሀሳቦች እንዲነሱ የሚጋብዙ አጀንዳዎች የተዘረጉ ቢሆንም ከዚሁ ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት የደብረ ኤልያስ ወረዳ የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምን ድጋሜ ለማውደም ብልጽግና እያደረገ ባለው ሙከራ ህዝቡ ስለ ገዳሙ የጥላቻና አሉታዊ ሀሳቦችን እንዲያንጸባርቅ ሊሞክር እንደታሰበም ተነግሮ ነበር። ይሁንና እንጂ የዚህን ስብስብ እኩይ ተግባር የተረዳው ሰፊው ማህበረሰብ ምንም አይነት ሀሳብ ሳይወጣ ከመቅረቱም በላይ በተነሱት አጀንዳዎች ዙሪያ እንደ ብልጽግና ተንኮል ሳይሆን መሬት ላይ ያለውን እውነታ በጋድ በሚያንጸባርቅ መልኩ መናገሩም ተገልጿል። ይህንኑ እውነታ በድፍረት ተሞልተው የመሰከሩ የሃይማኖት አባቶችና ሌሎችም አካላት በዕለቱ ስብሰባውን በመሩት አመራሮች እንዲዋከቡና ዝም እንዲሉም ተደርገዋል። በዚህም ምክንያት ያንን አሽከር ሚሊሻቸውን ጋቢ በማልበስ ከማህበረሰቡ ጋር እንዲቀላቀልና የፋኖን መልካም ገጽታ የሚያጎድፉ ሀሳቦችን በማንሳትና ገዳሙን ባልዋለበትና በማይገልጹት ክሶች በመክሰስ ድጋሚ ለጥፋትና ለውድመት እንዲዳረግ ለጸረ እምነቱ ለአብይ አህመድ መንግስት መንገድ ጠራቂ ሊሆኑ ተዘጋጅተውም ነበር። ገዳሙን በተመለከተ በብልጽግናና በደጋፊዎቹ የሚወራ ወሬ ምንም መሰረት የሌለውና ድጋሜ ገዳሙን ለማውደም እየተሄደበት ያለውን የሴራ ፖለቲካ አካል መሆኑን ሀቅ ሀቁን የተናገሩ የሃይማኖት አባቶች በዕለቱ ስብሰባውን በመሩት የክልል የዞንና የወረዳ አመራሮች እንዲዋከቡና ዝም እንዲሉ የተደረገ ሲሆን ገዳሙ ዳግመኛ መመታት እንዳለበት እኚህ ጸረ እምነት የሆኑት የሆዳደሮችና አመራሮች በዛቻ መናገራቸውም ተነግሯል። ይህንን ጉዳይ አስመልክቶም አስቀድሞ በዞኑ አስተዳደር ኃላፊ ተብየውና በከፍተኛ ወታደራዊ መኮንኖች በተደረገ ህዝባዊ ስብሰባ ገዳሙን በተመለከተ ከማህበረሰቡ አፍራሽ ሀሳቦች እንዲነሱ ተሞክሮ ሳይሳካ መቅረቱ ማስተዋል ይቻላል። የጣናው ገላውዲዎስ ክፍለ ጦር ፋኖች ከጉማራ ወደ ወረታ በተሽከርካሪ ሲንቀሳቀስ በነበረ የጠላት ኃይል ላይ ደፈጣ ጥቃትን በመፈጸም ሙሉ በሙሉ መደምሰሳቸውን አስታውቀዋል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀዝ በሜጀር ጄኔራል ባንታ አባተ ኮር ስር የሚገኘው የጣናው ገላውዲዎስ ክፍለ ጦር ፋኖች ከጉማራ ወደ ወረታ በወታደራዊ ፓትሮል ሲጓዙ በነበሩ የአገዛዙ ኃይሎች ላይ የሽምቅ ጥቃትን በመፈጸም ድል መቀዳጀታቸውን ክፍለ ጦሩ የክፍለ ጦሩ ህዝብ ግንኙነት ክፍል አመለ አመልክቷል ደፈጣ ጥቃቱ የተፈጸመው ህዳር 21 ቀን 2018 ዓ.ም በጉማራ እና በወረታ መካከል ልዩ ስሙ ዝጥል ወይም ታንኳን ገብርኤል መገንጠያ ተብሎ የሚጠራው አካባቢ ላይ ሲሆን የወታደራዊ ፓትሮሉ አሽከርካሪን ጨምሮ አራት የአድማ ብተና አባላት ወዲያውኑ ሕይወታቸው ሲያልፍ ሰባት ወታደሮች ደግሞ ክፉኛ መቁሰላቸውን ክፍለ ጦሩ አሳውቋል